ድንቢ ለድንቢ ድንቢ ኖራ አዘለላት እኮ እናንተ፣ ወይ ጉድ። ሰበር ዜና። ሰላም፣ ጤና ይስጥልኝ ውድ እና የተከበራችሁ አድማጭ ተመልካቾች፣ በመላው ዓለም ላይ ለምትገኙ ውድ የዜድ ሾ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ ነፂ ምን አለች? የሴት ልጅ ጥቃት አይ እየደረሰብኝ ነው ብላለች። ማና ጠቃሽ ጠቂ አጥቂ ውስጥ ማን ነው እንዴ? ከአብርሃም ላይ ወረድ ትንሽ አትለትም እንዴ? እስከ ዛሬ የት ነበርሽ? እንደዚህ ፌንት እየሰራሽ ምናምን። ቤተሰቦች የተሰደቡ እኔ የቡታጅራ ይቶበሮች ማለት ነው ቤተሰቦች የተሰደቡ ምናምን የምትሉ ነገር በጣም ይገርመኛል እናንተ። እየተንዘላዘላችሁ እየመጣችሁ እና ባትሰደቡ ነበር የሚገርመኝ ማለት ነው። በዛ ላይ ይቺ ፍቅር ተብየዋ ማለት ነው ፍቅር በጣም ጥሩሪ ናት። ፍቅር ታዝንልኛለች፣ ሩታ ናት እንጂ የማታዝንልኝ አለች። ሩታ እኮ ባለ ትዳር ናት። ፍቅር እኮ ተደርባ ነው የመጣችው። ስለዚህ እኔ ብዙ ጥያቄ እህቶች ትጠይቁኛላችሁ፣ ዜድዬ አንደኛዋ ማናት፣ ሁለተኛዋ ማናት? ነምበር ዋን ሩታ ናት። እነዚህ እኮ ዝም ብለው የመጡ ናቸው ማለት ነው። ተደላቢዎች ወንድን ግድ ግድ አፍቅረን ካላፈቀርከን ብለው በአደባባይ ላይ የወደቁ ናቸው ማለት ነው። እና እኔ የምለው ነገር ወላሂ ማለት ነው እንደዚህ ራስሽን እየጣልሽ እየወደሽ ምናምን በአብርሽ ና በሩታ ላይ ተንዘላዘሽ ትዳራቸው ልታፈርሽ የመጣሽው ነፂ ነሽ። ወደ ሶሻል ሚዲያ ልመጣም ምናምን አትንጫ። ታዲያ እኛ እኛ እኮ መቼ ጠራንሽ? አንቺ ነሽ እንጂ ተጣርተሽ የመጣሽው አልቅሰሽ የመጣሽው ሴትነትሽን አርክሰሽ እርክስክስ አድርገሽ የመጣሽው ማለት ነው። እሩታን የሩታን ህይወትን ለማበላሸት የቡታ ጅራሎች ጥራችሁ ግራችሁ ነው። አሁን ደሞ ሩታ ነብሰ ጡር አይደለችም እያላችሁ ነው፣ ልጅ ያላረገዘች ማወቃ ጨርቅ አድርጋ ነው ምናምን እያላችሁ ነው። አስረግጬ ነው የምነግራችሁ ሩታ የአምስት ወር ነብሰ ጡር ናት። ወደዳችሁም ጠላችሁም በመካከላቸው ሰው ግጭት ይፈጠራል። ግን እቺ ነብሰ ጡር ናት። ለምንድነው የእሷን አይምሮ ወላሂ የፍቅር ዳይበሮች ማለት ነው። እልም ያላችሁ ባለጌ ወራዳዎች። ለምን ብትሉ ትናንትና ቲክቶክ ላይ ነበርኩኝ ና የእሷን ፎቶ ዘግዝቃችሁ ስትሰርቧት ነበረ፣ የሩታን ፎቶ ማለት ነው። ይሄንን ደግሞ የሚያደርጉትን ጥንቃቄ ለምንድን ነው አብርሃም፣ ለምን አታስጠነቅቃቸውም? ልንገርህ ነማርክ ነማርክ ነብሩኬ እናታቸው ቲክቶክ ስትዘቀዘቅባቸው ገብተው ባናታችሁ ተተከሉ፣ በእናቴ ከመጣችሁ አልፋታችሁም ብሏቸው። ብሩኬ ይሁ አንድ ሰው የሚዘቀዝቅ የለም። የብሩኬን እናት አብርሽ ግን ገብታ አትናገርም። የሩታን ሩታን ማንነቷን ሴትነቷን አስከብርላት። ሚስት እስከሆነ ድረስ የማንም ጨምላቃ እየመጣ እሱ ሊያድግ ሚስትን አታስረግጣት። እውነት እኔ ሩታ በጣም እያሳዘነች ነው። ፎቶዋ በቲክቶክ ላይ ተዘግዝቃ፣ በሶሻል ሚዲያ ተዘግዝቃ፣ የፍቅር ገረዶች ማለት ነው። መቼም ቢሆን መቼም እናንተ አልተማራችሁም። ብትማሩ ኖሮ ቢሆን ይሄንን አታደርጉም ነበረ። ሩታ ምን ታደርጋችሁ? ባለትዳር እኮ ናት። እናንተ ሴት አይደላችሁ? ሴት ሆናችሁ እንዴት በቴሌ ዘመቻ ትከፍታላችሁ? ሲጀመር ፍቅር ራሱ አትናገራቸውም። ፍቅር ራሱ አትናገራቸው፣ ፍቅር አሽሙረኛ ስለሆነች ማለት ነው። ነጽና ፍቅር ነጽና ፍቅር ግን በሩታ ላይ ያላችሁን ጥላቻ እየገለጻችሁ ነው። ምንም ያገራችሁ ልጅም ብትሆንም እኔ ለሀገሬ ላይ ከፍ እንድትል እመኛለሁ እንጂ ዝቅታዋን አልፈልግም። በውሸት አብርሃም ፍቅረኛችን ነው እያላችሁ እየመጣችሁ ያለፈ ላይፍ ያለፈ ላይፍ ነው። ለምን አሁን የእሷን ህይወት መበጥበጥ ለምን አስፈለገ? በጣም ነው የሚያሳዝነው። ቤተሰቦች ይሄንን ይመስላል። ሩታ ነፍሰ ጡርናት። በሌላ ቪዲዮ እንገናኝ። ሰላም ሁኑ።